ሳይ ወይዘሮ ሜላት እጃቸውን ሲዘረጉላት ሃናም እንግዲህ ቆይትዬ ሰላም ጠራችኝ መሰለኝ አንዴ ላናግራት እና ልመለስ በማለት ፎቶን ሳታይ ሄዳለች። አጅሬውና በሃና እንግዲህ አይኑን ሃና ላይ የጣለው እጅጉን በጣም የተደመመባት አንተነክ የወይዘሮ ሜላት አጋዥ የሆነው ወደ ምናሴ ክፍል አምርቷል። ሀና ምናችሁ ናት በማለት እንግዲህ ስለ ሀና አንዳንድ ጥያቄዎችን ሲጠይቅም እንዲሁም ደግሞ ስልክም ሲል ነበረ። ነገር ግን ምናሴ ብዙም ደስ አልተሰኝምና በጥያቄው ምንም አይነት ለጥያቄው በቂ የሆነ መልስም ስልክም ሲል ስልኳ እንደሌለውም ሲናገር ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ። አድማጭ ተመልካቾች፣ እንደምናላችሁ ዛሬ እንግዲህ በኖላዊ ክፍል ሀያ አንድ መተናል ማለት ነው። እጅጉን በጣም ተወዳጅና አስተማሪ የሆነ ተከታታይ ድራማ ነው። ይህንን ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ደግሞ በማጥቆር ቤተሰብ ይሆኑ ማለት ነው። ዛሬ እንግዲህ ሀና በነ ወይዘሮ ሜላት ቤት እንግዲህ ባየችው አንዳንድ ሁኔታዎች እንግዲህ በሰላም በጤና ጉዳይ እንዲሁም ደግሞ ወይዘሮ ሜላት እንግዲህ ሀና ትሙት ሰላም ነብስ ይስራባት የሚል ውሳኔ ነበር የወስነችው። ይህንን ውሳኔዋን እጅጉን በጣም አጥብቀው የተቃወሟት ልጆቿ እንግዲህ ምናሴና ሰላም እጅጉን በጣም ተጣልተዋታል፣ አኩርፈዋታልም። የቤቱም ሰላም ተበጥብጧል። ድባቡም ምንም ደስ አይልም። ይህንን ያየችውና አስተዋለችው ትሁቷና አስተዋይዋ ሀና እነሱን ሰብሰብ አርጋ ትጠራቸዋለች ከየክላሳቸው በጣም በሚያሳዝን ሁኔታ እንግዲህ እናትየዋ ሶፋ ላይ ኩርትም ብላ ወይዘሮ ሜላት ተቀምጣለች። እናም እንግዲህ ነገራቶቹን በሙሉ ፍርጥርጥ አርጋ ትነግራታለች ማለት ነው ሃና ሃና። እጅጉን በጣም እናታቸው መልካምና ድንቅ እናት እንደሆኑ እድለኞች ናችሁ በማለትም ሁሉ እኔ እናት የለኝም፣ እኔ በእናት አይደለም ያደግኩት እናንተ ግን እጅጉን በጣም እድለኛ ናችሁ፣ ይችን የመሰለች እናት አላችሁ እያለች እንግዲህ ሀና እርቀ ሰላሙን እንዲወርድና እንዲሁም ደግሞ እናታቸውን ይቅርታ እንዲጠይቁ አድርጋለች ማለት ነው ይቅርታ እንዲጠይቋት ያደረጉትን ምክንያት እንግዲህ ለእኔ እኮ እትዬ መቶ ሺህ ብር ሰታኛለች፣ አባቴን የማሳክምበት ይህንን ያደረጉልኝ ከኔ ምንም አይነት ነገር ፈልገው አይደለም፣ መልካምነታቸውና ደግነታቸው ነው፣ በማለትም ሰላምና ምናሴ የማያውቁትን እንግዲህ ሚስጥር ትነግራቸዋለች። በጎ ስራና ደግነት ስራቸውን እነሱም እጅግ በጣም ተደምመው በመጀመሪያ ማመን አቃታቸው። እናታችን ይህን ነገር ልታደርግ አትችልም በማለት አሁንም ሀና በምትናገረው ነገር ምንም አልተቀበሉም ነገር ነበረ። ነገር ግን እመብርሃንን በማለት እንግዲህ ምላ ስትነግራቸው እጅግ በጣም ደስ ተሰኙና የእናታቸው እግር ስር ተደፍተው እንግዲህ ማሪን፣ ይቅር በይን፣ እናታችን ብለዋል ማለት ነው። ሀናም እንግዲህ አግባብታቸዋለይ። ምንም ይሁን ምንም እናት አምረችም፣ ጠቆረችም፣ ጥሩ ነገርም ሰራች፣ መጥፎ ነገር፣ እናት እናት ነችና እናት ልትኮረፍም፣ ልትገለመጥም፣ ልትጠላም አይገባም በማለት እንግዲህ አስረግጣም ነግራቸዋለይ። ጥሩ ስራም እንግዲህ ሰርታ ተመልክተናል። እናትና ልጅን አስታርቃ ከጉልበታቸው ስር ወርቀው ልጆች እንግዲህ የቅርቤን ማየ በማለት እንግዲህ እርቀ ሰላም ወርዶ ታርቀዋል ማለት ነው። ህይወት ይቀጥላልና እንግዲህ ሀና እንግዲህ ሰላምን እየተንከባከበቻት ነው። ፈሳሽ ነገር በደንብ አድርጋ መውሰድ እንዳለባት እና ወገቧ መጥናት እንዳለበት በደንብ አድርጋ በተደጋጋሚም ስትነግራት ነበረ። ምን ይህን ያክል ምንም የሚከብድ ነገር የለም እኔ እኮ አልወለድኩኝም ስትልም ነበረ። ነገር ግን ሀና ቢሆንም መጠንቀቁ አይከፋም። ወገብሽ ጠና ማለት አለበት በማለት እንግዲህ ስታበረታታትም እና ወተት መጠጣት አትወድም ነገር ግን በግድ መጠጣት እንዳለባትም ስትነግራት ምግብም እንግዲህ በእሷ በራሱ እጅ እያጎረሰቻት ባጎርስሽ ደስ ይለኛል ስትላትም ነበረ። እናም እንግዲህ ሀና ሰላምየን ለማጉረስ እጅጉን በጣም ደስ ተሰኝታ እያጎረስኩሽ ብትበይ በጣም ነው ደስ የሚለኝ ስትላትም፣ ሰላምም እጅግ በጣም ደስ ተሰኝታ እንግዲህ በሀና እየተጎረሰችም ተመግባለች ማለት ነው። እናም እንግዲህ የስራ አብሯት የሚሰራው የሜላት ቢሮ ውስጥ የሚያገለግላት አንተነክ ወደ ቢሮ ትፈለጊያለሽ እና መምጣት አለብሽ ሲላትም ነበረ። ወይዘሮ ሜላትም እንግዲህ እኔ መምጣት አልችልም ስትልም ነበርና አንተ ስራውን ቴኬር አድርግልኝ እኔንም በማለት እንግዲህ ስታናግረው ነበረ። እኔ ቴኬር ማድረጉንማ እየሸፈንኩኝ ነው ያለሁት፣ ነገር ግን አንቺን ማግኘት የሚፈልጉ ሰዎችና አንዳንድ ወረቀቶች ደግሞ የሚፈረሙም አሉ ሲልም እንግዲህ ተናግሯል። ወይዘሮ ሜላት ግን ከቤት የመውጣቱ ምንም አይነት አላስፈልጋቸውም እና መውጣት እንደማይችሉና ወረቀቶችን ወደ ቤት ይዞላት እንዲመጣ ታዘዋለች። አንተነህም እንግዲህ ሻንጣውን ሸከፍ ፈርጎ ና በተባለው መሰረት እንግዲህ ወይዘሮ ሜላት ቤት መጥቶ ያው ይዞ የመጣውን ወረቀት እንግዲህ ወይዘሮ ሜላት እንዳዩትና እንዲፈርሙም ሲያደርግ ነበረ። እናም እንግዲህ በዛ አጋጣሚ ወይዘሮ ሜላት እንግዲህ በስራ ላይ መቀለድም ሆነ መንዘላዘልን ፈጽሞ አጥብቀው ይቃወማሉና በስህተት የሰራውን እንግዲህ ሮስተር ፔፐር እንደገና ድጋሚ እንዲሰራውም እንግዲህ አዘውታል ማለት ነው። በዛ መሀል እንግዲህ ሀና ትከሰትና አይኑን ይጥልባታል። አንተንህ ማለት ነው ማነችች ደግሞ የማነችና ከየት ነች እያለ የእሷ እሷ በተንቀሳቀሰችበት ቁጥር አብሮ አይኑ ሲንከራተትም ነበረ። ወይዘሮ ሜላት እንግዲህ አንተ መቼም ሴት አይተካትምርም እዛ ቢሮ የሚመጡትን ሁሉ እንግዲህ ተጫውተህባቸዋል ነገር ግን ሀናን አገኛታለሁ ብለክ እንዳታስብ ቀና ብለክ እንዳታያት በማለት ቀና ብለክ እንዳታያት በማለት እንግዲህ ማስጠንቀቂያ ይሰጡታል ማለት ነው እናም እንግዲህ ወይዘሮ ሚላት የሰላም ታማ ሀኪም ቤት መግባቷ እጅጉን በጣም እያሳሰባቸው ነው። ሐኪም ቤትም ቤት በሰላም ትቼ ሽጄ ቤት እንግዲህ ታማ ሐኪም ቤት ንሽ ተባልኩኝ። ሐኪም ቤት መጥቼም እንግዲህ ሳይሽ፣ ሰላም እና ደህና ነበርሽ። ነገር ግን ደግሞ ደም ያስፈልጋታል በማለት ደግሞ ተነገረኝ። እኔ እኮ ግራ ገባኝ። ምንድን የታመምሽው? ዶክተሩንም ሆነ ሀና ስጠይቃቸው እያለባበሱ ሊነግሩኝ አልቻሉም። እንደውም ጭራሽ እያረሳሱ ነው። እናም እንግዲህ ዶክተሩና ሀና በአንቺ ህመም ውስጥ የሆነ እጃቸው አለበት በማለትም እንግዲህ ወይዘሮ ሜላት ለሰላም ይናገራሉ ማለት ነው። ሰላም እንግዲህ ስራዋን ስለምታቀና የህመሟን ነገር እንዳውቁባት ስለማይፈልጉ እናቷን በጥላቻና በመጥፎ ነገር ነበረ መልስ ስትመልስላት የተመለከት ነው። እናትየዋም እንግዲህ ለመጠየቅም እጅግ በጣም ተሳቀዋል። ከልጆቻቸው ጋር መጣላት እጅግ በጣም ሰልችቷቸዋል እና ሰላምም እንግዲህ ጥሩ ፊት አልሰጠቻትም ለእናቷ ማለት ነው። እናም እንግዲህ ድጋሜ እንዳትጠይቃት ጥቅልል ብላም ተ ጥቅልል ብላ ሰላም ተኛች ማለት ነው። እናትየዋም ባልጠየቅኩ ብለው ተጸጽተዋል ማለት ነው። ነገር ግን የልጃቸው ህመም እንዴትና በምን ምክንያት እንደሆነ ማወቅን ይፈልጋሉ። እናም እንግዲህ ይህንን ጥያቄ እንግዲህ ምናሴም እንግዲህ ሰላም ሲጠይቃት ነበረ። አንተና እማዬ ተመሳጥራችሁ ነው አደለ? አሁን በል ክፍሉ ለቀውጣልኝ ስትለውም ሁሉ ነበረ። እንግዲህ ሀና ምናሴን ለምንድ ነው ዶክተር፣ አንተን ማግኘት የፈለገው በማለትም ጠይቀው ነበረ። እናም የሆነውን ነገር ለአድናቆት ነው በማለት እንግዲህ ምናሴም ሲነግራት ነበረ፣ ለሀና ማለት ነው። እናም እንግዲህ የተደበቀውን ምስጢር ጠብቆልናል ዶክተር በማለት እንግዲህ ስታመሰግነውም ተመልክተናል። እንግዲህ ወደ ሀና አባት ቤት ደግሞ እንግዲህ የሀና አባትና አሲር አንድ ላይ ቁጭ ብለው ምግብ እየበሉ ስለ ሀና አንዳንድ ነገሮችን እያወሩ ነበረ። እናም እንግዲህ ሀና የሀና አባት እንግዲህ ለአሲር ሀናን ሰው የሚፈልጋት ሰው እና የሚወዳት ሰው እንዳለ እንግዲህ ሲያወራ ነበረ። እናም እንግዲህ አሲር ደግሞ እጅጉን በጣም አርኮ ስለሚወዳት እየተመገቡ ያለውን ምግብ እንግዲህ ከላው ላይ ሸርተት ያደርግና ለአባትየው ማዕዱን ያስታቅፈውና ተናዶ ይወጣና በትጋዜም እንግዲህ እያጨሰም ተመልክተነዋል ማለት ነው። እናም እንግዲህ አድማጭ ተመልካቾቼ እነዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ሀና ፎቶውን ያየችው ቀን እንግዲህ የወይዘሮ ሜላት ልጅ እንደሆነች እና የቤተሰቡ አባል እንደሆነች ታውቃለች ማለት ነው። ነገር ግን እንግዲህ ሀና ፎቶውን ልታያ አልቻለችም ማለት ነው። ይህም እንግዲህ የወይዘሮ ሜላት ልጅ መሆኗ እንዳይታወቅና እንድራዘምም ተደርጓል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች እንግዲህ ለዛሬ የነበረን የኖላዊ የክፍል ሀያ አንድ ድራማ በዚህ ተጠናቋል ማለት ነው። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ሰላማችሁ በዚህ ተደረፍ ይበልልኝ እላለሁ። በቀጣይ እስክንገናኝ ባይ ባይ። ቸርሰንድቱ ውዶች እየ